ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሁሉ ሰላምታ ድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ ሐሙስ ረፋድ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማቸዋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ አጫጭር መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቱን መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎች ነው አልፈው። መረጃን የማስቀድምላችሁ ለአስመራ የተዘጋጀ በአዲስ አበባ ቢሮ የከፈተው የብርጌደን ነሀምዱ ቡድን ዝግጅቴን በአዲስ አበባ አጠናቅቄ ያለው ብሏል። ይህ ቡድን እንግዲህ በአሜሪካ፣ በካናዳ፣ በእስራኤል፣ በጀርመን፣ በስዊድን የፕሬዝዳንት ኢሳያስ አፈወርቂን የገቢ ማሰባሰቢያ የሚሰሩትን ፌስቲቫሎችን እየሄደ ሲረብሽ የነበረ ቡድን ነው። በኢትዮጵያ መንግስት ኢሉንታ አግኝቶ እንግዲህ በአዲስ አበባ ከተማ ቢሮ ከፍቶ ከአንዴም ሁለቴም ስብሰባዎችን በአዲስ አበባ ከተማ ሲያደርግ እንደነበረ ይታወሳል አሁን ይሄ ቡድን ዝግጅቴን አጠናቅቄያለሁ በዚህ ብርጌዳና አምዱ መመዝገብ የምትፈልጉትም የኢትዮጵያ መንግስት እውቅና ይሰጣል ዋስትና ይሰጣል ነው የሚለው እንግዲህ በሰመራ በትግራይ ቢሮዎችን እንዲሁም ሰመራ አካባቢ ቢሮዎችን እንደከፈተ ይገልጻል ማለት ነው። ከዚህ በፊት እንግዲህ በተለያዩ ሀገሮች የአውሮፓ እና መካከለኛ ምስራቅ ሀገሮች ላይ የፕሬዝዳንት ኢሳያስ አፈወርቂ ደጋፊዎችን በየስብሰባው በየፌስቲቫሉ እየሄደ ድንጋይ የሚወረውር የሚረብሽ እንደነበር የሚታወስ ጉዳይ ነው። እንደውም ጀርመን ወደ አስራ ሰባት ሰው የቡድኑ አደራጅ ናቸው አሸባሪ ናቸው በሚል በሀገሪቱ ፍርድ ቤት ተወስኖባቸው እየተፈለጉ እንደሚገኙ የተገለጸበት ሁኔታ ነው ያለው። እንግዲህ በአዲስ አበባ ከፍተኛ ቦታ አግኝተው በዚህ አይነት መልክ እየሰሩ ይገኛሉ ማለት ነው። እንግዲህ ይህ ቡድን አሸባሪ ተብሎ እንግዲህ ተፈርጇል። አስራ ሰባት ሰው እንደሚፈለግም ባለፈው ጊዜ አሳውቀው ነበር። አሁን ደግሞ በአዲስ አበባ ቢሮ የከፈት ነው የተበታተኑትን ኤርትራውያንን ለማሰባሰብ ነው ብሏል። እንግዲህ በአፋር ሰመራም በትግራይም ቢሮ የመክፈት እቅድ አላቸው። በኢትዮጵያ ውስጥ እንግዲህ ከሶስት መቶ ሺህ በላይ ኤርትራዶች አሉ ብሏል። እንግዲህ ብርጌዳና አምዱ የሚቀላቀሉትን ምዝገባ ጀምረናል ብሏል። እንግዲህ ቢቢሲ መረጃውን በስፋት ይዞ የወጣበት ሁኔታ ነው ያለው ሶስት መቶ ሺህ የሳያሳፍ ወርኪን መንግስት የሚቃወሙ በዚህ በኢትዮጵያ ውስጥ እንደሚገኙም ገልጿል። በሌላ መረጃ በወልቃይት ጉዳይ ቁጣ የተቀላቀለበት መግለጫ ወጥቷል። እንግዲህ ከትግራይ ትላንትና በወልቃይት ጠገዴ ከቀበሌ እና እስከ ዞን አመራሮች ወታደራዊ ስልጠና ወስደው መመረቃቸውን ተከትሎ ከትግራይ ኮሚኒኬሽን ጽህፈት ቤት መግለጫ ሰጥቷል። በወልቃይት ግልጽ የሆነ የፕሪቶሪያ ስምምነትን የምጥስ ተግባር ተፈስሟል ብሏል። እንግዲህ የአማራ ብሮድካስቲንግ ኮርፖሬሽን የምረቃውን ተከትሎ ባወጣው መግለጫ መሰረትና በሰራው ዘገባ መሰረት የትግራይ መሬትን የአማራ አድርጎ ዘግቧል። የፌዴራል መንግስት እርምጃ ሊወስድ ያስፈልጋል የሚል እንግዲህ ሌተናል ጀነራል ታደሰ ወረደ አስተዳደር ነው እንግዲህ አድማጮች፣ ተመልካቾች መግለጫውን እያወጡት ከዚህ በፊትም እንግዲህ ወልቃይት ጠገዴ፣ ሰቲት ሁመራ አካባቢ በሚደረጉ አንዳንድ ስብሰባዎች በሚወጡ መግለጫዎች እና በሚተላለፉ መልእክቶች የትግራይን መሬት አማራ አድርጋችኋል የሚል ነው ከዚህ በትምህርት ቢሮ በኩልም የተማሪዎች የመጽሐፍ ፕሮግራም አንዳንድ ጉዳዮች በአጠቃላይ በዛ አካባቢ ላይ በሚሰሩበት ጊዜ ፕሪቶሪያ ፕሪቶሪያ በሚል እንግዲህ ያንን እያነሱ ነው የትግራይ ምዕራብ ትግራይ ብሎ ነው እነሱ የሚጠሩት ያን አካባቢ እንዴት በዛ አይነት መልክ ሊተረጎም ይችላል የፕሪቶሪያውን ስምምነት የሚያፈርስ ንግግር ተጠቅሟል ቦታውም የኛ ነው የፌዴራል መንግስትም እርምጃ መውሰድ አለበት የሚሉት የተካተቱበትን መግለጫ አውጥቷል። እንግዲህ የትግራይ ክልል ኮሚኒኬሽን ጽህፈት ቤት መግለጫ ነው የሚለው ያው የታደሰ ወረደ አስተዳደር ነው ማለት ነው። ይህን ጉዳይ ታደሰ ወረደ የማያውቀ መግለጫ አልወጣም። ሌላው ኦብኔክ መግለጫ አውጥቷል። በሶማሌ ክልል የክልሉ መንግስት ቢሮዬ ላይ ጥቃት እንዲደርስ እየተደረገብኝ ነው ብሏል። በተመሳሳይ በአባሎቼ ላይም ማስፈራሪያ እየደረሰባቸው ይገኛል። ስብሰባዎችን እንዳላደርግም ተከልክ ያለው ነው የሚለው እንግዲህ የኦጋዴን ነፃ አውጪ ግንባር ኦብኔክ ሙስጠፌ መሐመድን የከሰሰበት ሁኔታ ነው ያለው። በሌላ መረጃ ኢሰመኮ ትላንትና ባወጣው መግለጫ በአማራ ክልል እና በኦሮሚያ ክልል የመብት ጥሰቶችና ሰብአዊ መብት እየተጣሱ ነው፣ ሊቆሙ ያስፈልጋል ብለዋል። እንግዲህ በዜጎች በዜጎች የመንቀሳቀስ መብት ላይ እገታ የሚጥሉ ተገቢውን ክትትል እንዲደረግ ፌዴራል መንግስት ያሳሰበበት ሁኔታ ነው ያለው። በኢትዮጵያ ውስጥ የሚደረጉ ጦርነቶች፣ የሚደረጉ የፖለቲካ እንቅስቃሴዎች እስካሁን ድረስ የተለያዩ ተቋማት የግልም የመንግስትም እንደዚሁ የመብት ጥሰት ቢሮዎችም መግለጫዎችን ያወጣሉ። በተለያዩ ጊዜ መግለጫዎችን ያወጣሉ፣ ጉዳዩን ያጋልጣሉ። መንግስት ግን ጆሮ ዳባ ልበስ ብሎ አንድም ተግባራዊ ያደረገ ነገር የለም። ኢሰመኮ በተለያየ ጊዜ መግለጫዎችን እያወጣ ይገኛል። በአማራ ክልል ጦርነት፣ በኦሮሚያ ክልል ጦርነት ውስጥ ህይወታቸው እያለፈ ያለው ሰላማዊ ዜጎችን ቢያንስ የአማራ ክልል ጦርነት ከተጀመረ የራሱ ሁለት ዓመት እንግዲህ ሊሞላ ጥቂት ጊዜያቶች ይቀራሉ። በዚህ ጥቂት ጊዜያቶች ውስጥ ኢሰመኮ ያወጣቸው መግለጫዎች ቁጥር ስፍር የላቸውም። አንዳቸውም ያው እንደ መረጃ ለዓለም እንዲታወቅና በሀገር ውስጥ ያሉትም ጉዳዩን እንዲገነዘቡትና እንዲያውቁት ካልሆነ በስተቀር አንድም መግለጫ ተግባራዊ ሆኖ ስራ ላይ የዋለ የለም። ተጠያቂነት የተረጋገጠበት አንድም የለም። ንጹሐን አሁንም እየሞቱ ይገኛሉ። አማራ ክልል አሁንም ንጹሀን እየተገደሉ ይገኛሉ። በዛሬ ዕለት ራሱ አማራ ክልል በርካታ ንጹሀን የተገደሉበት ውጊያ አለ፣ እዛው ባህር ዳር በቅርብ ርቀት መረጃው ስንደርስበት የምናቀርብ ይሆናል ማለት ነው። በሌላ መረጃ የሱዳን ጦር ካርቱምን መቆጣጠሩን ተከትለው አብሮሃን አብሮሃን እንግዲህ ወደ አስመራ መሄዳቸው ይታወቃል። አሁንም ደግሞ ካይሮ ጥሪ አቅርብ አለታለች። የሱዳን የእርስ በርስ ጦርነት ዋና ጦር በመደገፍ የአንበሳውን ድርሻ እንግዲህ የወሰደችው ካይሮ ነች። የካይሮ አየር ኃይሎች ትልቅ ሚና ተጫውተዋል። በዚህ በጦርነት የእርስ በርስ ጦርነቱ ጉዳይ የአልብርሃን ሰራዊት ወይም ደግሞ የአገሪቱ መደበኛ ሰራዊት በመደገፍ የአንበሳውን ድርሻ የወሰዱበት ሁኔታ ነው ያለው። ግብፅ በሚገባ ተሳትፋበታለች። ውጊያውን ረድታለች። አልብርሃንን ማለት ነው። ይህ እንኳን ደሳለ ይፋዊ የስራ ጉብኝት ካይሮ እንዲገባ እንግዲህ ጥሪ ቀርቦለታል። አልብርሃን አሁን ደግሞ ጉዞውን ካርቱምን ከተቆጣጠረ ጊዜ ጀምሮ እንግዲህ ኤርትራን ሄዶ ጎብኝቷል። ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝቷል። አሁን ደግሞ ከአብዱል ፈታ አልሲሲ ከግብፅ ፕሬዝዳንት ጋር ይገናኛሉ ማለት ነው። አድማጮቻችን፣ በሌላ መረጃ በምስራቅ ጎጃም ሮቡ ገበያ አካባቢ በህዝብ ላይ የመንግስት ወታደሮች ግፍ እየፈጸሙ ይገኛሉ። ሱቅ ተዘርፏል። እንግዲህ የታሸጉ ሱቆችም አሉ የተዘረፉ ሱቆችም አሉ። ሚሊሻ በህዝብ ላይ ግፍ እየፈጸመ ነው ተብሏል። እንግዲህ በአማራ ክልል ሚሊሻ በርካታ ከብቶችን ወስዷል። ጾም እስከሚፈታ ነው የሚጠብቀው፣ አርዶ ሊበላ ተብሏል። እንግዲህ ክልሉ ላይ አሁን ከፍተኛ ጫና እየፈጠረ ያለው የአማራ ሚሊሻ ነው። ይሄ አማራ ሚሊሻ በርካታ ከተለያዩ ቦታዎች ላይ ከብቶች ተናድቷል። እነዚህ ከብቶች እንግዲህ ትናንትና ማታን በቀጥታ ስርጭት ይህን ጉዳይ ስናነሳ ነበር። የጾም መፈታትን ነው የሚጠብቁት፣ እያረዱ ሊበሉ ነው። አማራው አማራውን ራሱ እየበላው እንደሚገኝ ተገልጿል። በተመሳሳይ በወለጋ ተመሳሳይ ሰብዓዊ ጥሰቶች በህዝብ ላይ እየተፈሰመ ይገኛል። የአማራ ተወላጆች መኖሪያ ኦና ሆኗል። እነሱ ተፈናቅሎ በተፈናቃይ ካምፕ ላይ ይገኛሉ። ቤታቸው ያለም ቤታቸው ያሌለም፣ ሙሉ ለሙሉ የተቃጠለ ሙሉ ለሙሉ ቆርቆሮ የተነቀለ ሰፈራ አለ። ይሄ ሰፈራውን መሬታቸውን ሌላ ሰው ነው የሚያርሰው እነሱ በመጠለያ ጣቢያ ነው የሚገኙ፣ ወደ ሰፈራቸው ሊመለሱ አልቻሉም። በዚህ አይነት የአማራ ማህበረሰብ እንግዲህ ቀያቸውን መጠለያ ጣቢያ ሆነው በርቀት ይመለከታሉ። እጅግ በጣም በሚያሳዝን ሁኔታ ጫንካንን መንጥረው የበቆሎ መሬትና የጤፍ መሬት ያደረጉትን የጫካ ዛሬ ሌላ ሰው ይጠቀማል። እነሱ መጠለያ ጣቢያ ላይ ተቀምጦ በጣሳ የሚሰፈርላቸውን ይህል ይጠብቃሉ ማለት ነው። ወተት እያለቡ በሬዎች ሲኖራቸው እርሻ እያረሱ በጎተራ በቤት እህል እየሸጡ እህላቸውን እንደ ልብ እየተጠቀሙ ዛሬ የሰው እጅ እየጠበቁ ይገኛሉ። በጣም ዘግናኝ የሆነ ሁኔታ ነው። አድማጮቻችን፣ ተመልካቾቻችን፣ ሌላው በአማራ ክልል ጎንደር አጠቃላይ እንግዲህ ስብሰባ ተደርጓል። በከተማ የሚፈጸመው እገታ በአካባቢ ታጣቂ ናቸው የሚፈጸሙት አረጋግጫ አለው ብሏል መከላከያ የመንግስት ወይም የብልጽግና ተመራጮች ናቸው እጃቸው አለበት ብሏል። አንዳንድ የብልጽግና አመራሮች ቡድን ይዞ ግሩፕ ይዞ ታጣቂን ይዞ ዘረፋ ሲፈጽሙ እገታ ሲፈጽሙ እጅ ከፍንጅ የተያዙ አሉ። እንግዲህ የከተማው መዋቅር ሁሉም ዘራፊ ሆኗል ብልጽግና የለም በሚል ሕሳቤ ነው እንግዲህ ይህንን እየሰሩ የሚገኙት በቁጥጥር ስር የገቡ እንዳሉ መከላከያ ገልጿል። ደርሼባቸዋለሁ ብሏል። እንግዲህ ራሱ የመንግስት ራሱ የብልጽግና አመራሮች ናቸው፣ ይህንን እገታ እየፈጸሙ የሚገኙት እንግዲህ ህዝቡ ከፍተኛ ድምፅ እያሰማ ይገኛል። ፋኖ ያልለባቸው ቦታዎች እና መከላከያ ተቆጣጥሮ የሚገኝባቸው ከተሞች ላይ እገታና ዘረፋ ሲፈጸም ማን ነው የፈጸመ ልትሉ ነው ብሎ ህዝቡ በዚህ ስብሰባ ላይ አፋጧል። በስብሰባ ላይ መከላከያም ተሳትፎበታል፣ ሲቪል ማህበረሰብም ተሳትፎበታል። አመራሮችም እንዳለ የተሳተፉበት ህዝብም የተሳተፍበት ስብሰባ ነው። ህዝቡ ይህንን አጋልጧል። መከላከያ ይህንን መሸሽ የማይችልና ምንም መደበቅ የማይችልበት ደረጃ ላይ ሲደርስ እንግዲህ ደርሽበት አለው ብሏል። የራሳቸው አመራሮች እንደሆነ ተገልጿል። ደብረ ታቦር ሁለት ሚሊሻ በድንገተኛ ጥቃት ተገሏል። አብሯቸው የነበረው ባለስልጣን አምልጧል ነው የተባለው። በሌላ መረጃ ይልማና ድንሳ ትላንትና ከአራት አቅጣጫ ከመከላከያና ፋኖ ጋር ውጊያ ተደርጓል። በመካናይዝድ የታገዘ ውጊያ እንደመሆኑ መጠን ንጹሀን ላይ ጉዳት መድረሱ ነው የተሰማው። እጅግ በጣም በሚያሳዝን ሁኔታ ሞርተር እና ታንክ በየመንደሩ ላይ እየተወረወሩ ሰባት ቤት ተቃጥሏል። አስር ንጹሃን ተገልሏል። አስራ ሶስት ንጹሃን ቁስለኛ መሆናቸውን ከዛው ከባህር ዳር አቅራቢያ የሚወጡ መረጃዎች ያመላክታሉ። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆንላችሁ እመኛለሁ። መልካም ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ የሰብስክራይብ መጠኑንም እንድታሳድጉ በአክብሮት እጠይቃለሁ። መልካም ውሎ